አቅራቢ ይፋት ላቭ ስታሪ። ወንድምሽን ይዘሽ ከቤት የወለቀበኝ አለችኝ። አንባዮቹ ወረዱ የምናገረው ነገር ጠፋብኝ። ደርቅ የቀረሁኝ። በያ ቶሎ በይ ከቤት ውጪ አለችኝ። ይህ ሁሉ ስትናገር ብሩኬ ከክፍሉ ቃል ያመጣ ሄዶ ነበር። አቤልን ጠርቼው ልብሳችን መሰብሰብ ጀመርን። ከቤት ልንወጣ ስንል ብሩኬ ወዴት ነው አለኝ። ወይዘሮ ኤልሳም ሁሉንም ነገረችው። እጄን ይዞ ማም እነሱ ከዚህ ከሄዱ እኔም እዚህ አልኖርም አላት። ብሩኬ አንተ ከዚህ ነገር ውስጥ አትገባም ወደ ክፍል ሂድ አለችው። ማም አትፈልግኝም አላት። እንዴት ነው ማልፈልግህ አለችው። እንግዲያውስ እኔ እዚህ እንድ እዚህ ቤት እንድቆይ እነሱም ከዚህ መሆን አለባቸው አላት። አይሆንም እነሱ ከዚህ ቤት አንድም ቀን አያድሩም አለችው። ከብሩክ እጅ ላይ እጀ መንጭቄ አቤልን ይዤ ከሳሎን ወጣን። ብሩክም ተከትሎን ወጣ። አንድ ላና ግርሻ አለኝ እኔ የምሻልኩት ወይዘሮ ኤልሳ በመስተዋት እያየችን ነበር። ብሩክ ወደ ጓሮ ሄድን እናውራ ጋበዘኝ። ወደ ጓሮ ሄድን። ምንድን ነው ብሩክ አልኩት። የትም አትሄዱም እዚሁ ትኖራላችሁ አለኝ። ፈገግ እያልኩኝ አይሆንም ከዚህ በኋላ እንድናስቸግራችሁ አልፈልግም ብዬ ጥዬው ሊሄድ ስል እጄን ጎትቶ ከንፈሬን ሳመኝ። በጣም ደስ አለኝ። ምንም ማለት አልቻልኩም። ደርቅ የቀረሁኝ። ፀጉሬን እየነካካ ሰላሜ በጣም አፈቅርሻለሁ አለኝ። ግን እኮ ስለው አፌን በእጆቹ አረገው፣ በድጋሚም ሳመኝ ትቀበኛለሽ? አለኝ። በአእምሮ ብዙ ሀሳቦች ተመላለሱ። ለጠየቀኝ ጥያቄ መልስ ጠፋብኝ። ትንሽ ካሰብኩኝ በኋላ አይ ብሩኬ የማይሆን ነገር ነው አልኩትና መንገዴን ቀጠልኩኝ። ድምፁን ጮክ አድርጎ ትዝ ይልሻል ያኔ የመጀመሪያ እየተገናኘንበት ቀን አንቺ ለመጀመሪያ ጊዜ ነበር ያየሽኝ፣ እኔ ግን ሁሌ የማየሽ ነበር ትምህርት ቤት ስትሄጂ የትም ስትሄጂ አይሽ ነበር። ምክንያቱም በጣም አፈቅርሽ ነበር። ለመጀመሪያ ጊዜ ያየሁሽ ሆቴል ውስጥ ነበር። ከቤተሰቦችሽ ጋር እራት ስትበይ ነበረ። እኔም ከነማም ጋር እራት እየበላሁኝ ነበረ። የዛን ቀን ነበር ያየሁሽ፣ ልቤን የሰረቅሽው የዛን ቀን ነው። እስከዛሬ ስንቴ ልነግርሽ ወስኜ እየፈራሁ ትቸዋለሁ። ካሁን በኋላ ግን አልችልም። በቃ የኔ ብቻ እንድትሆኝ ነው የምፈልገው አለኝ። ምንም ማለት አልቻልኩም። ደርቅ የቀረሁኝ እንባዎች ወረዱ። ጠጋ ያለኝ እንባዎችን በእጁ ጠራረገልኝ። ሰላሜ ላገባሽ እፈልጋለሁ፣ በጣም ነው የማፈቅርሽ አለኝ። እንደዚህ ሲ ላይ በጣም ደስ አለኝ። ተጠመጠምኩበት፣ እጁንም ያስኩት። ሰሊ እናንተ እዚህ ቤት ከሌላችሁ፣ እኔም አልኖርም። ስለዚህ አብሬያችሁ ነው የሚሄደው አለኝ አይሆንም ስለው ግድ የለም ሰላሜ፣ ከአንቺ ጋር እንደምንም ሆኜ ነው መኖር የምፈልገው አለኝ። የብሩኬ ሀሳብ ጥሩ እንዳልሆነ ገባኝ፣ ግን ምንም ማድረግ አልቻልኩም። በሱ ሀሳብ ተስማማሁ። እጄን ይዞ ወደ ሳሎን ሄደ። ማም፣ እነ ሰላም እዚህ ይኖራሉ፣ ካልኖሩ እኔም እዚህ ቤት አልኖርም አላት። ነገር ግን ዝም እኔ ማንገቴን አቀርቅሬ መልሷን እጠብቃለሁ ግን ዝም አለች። ብሩኬ ወደ ክፍሉ ይዞ የሄደና ልብሱን መሰብሰብ ጀመረ። ሰላሜ እንሂድ አለኝ። እውነት ለመናገር ብሩኬ ለኛ ብሎ ከቤት እንዲወጣ አልፈለግኩም ነበር፣ ነገር ግን ብሩኬ ከገገመ ገገመ ነው። ስለዚህ ዝም አልኩኝ። የግቢውን በር ሊከፍተው ሲል ብሩክ ከዚህ ግቢ እንዳትወጣ ከወጣ ግን ስትለው፣ ማም እንደማትፈልጊኝ አውቄያለሁ እሄዳለሁ ብሎ በሩን ከፈተው። እየሮጠች መጥታ አቀፈችው። እንዴት አልፈልግም! አንድ ልጅ ከሆነ አትወደኝም እንዴ ብላ እንቧን አነባች። ቦርሳውን ጣል አድርጎ ማም በጣም ነው የምወድሽ ግን ሰላምና ቤልን ብቻቸውን መተው አልችልም። ዞር ብላ የሚያስጠላ አስተያየት አየችኝ። እኔ አንገቴን አቀረቀርኩኝ። እንቧን እየጠራረገችና እየገላመጠችኝ እሺ ልጅ እዚህ ይኑሩ አንተር ከማጣት አልችልም እሺ ከዚህ ኑሩ ፈቅጄላቸዋለሁ፣ አለችው። ከዛም የብሩኬ ቦርሳ ይዛ ወደ ቤት ገባች። ብሩኬም የኔንና የአቤልን ሻንጣ ይዞ ወደ ቤት ገባን። እኔ እዛ ቤት መቆየት አልፈለግኩም፣ ግን አቤልን አሰብኩት። ብሩኬም እጄን ይዞ ወደ ቤት አስገባኝ። ከዛን ቀን ጀምሮ ወይዘሮ ኤልሳ ለኔና ለአቤል ጥሩ ፊት አሳይታን አታውቅም። አቤልን ዝም ብላ ትቆጣዋለች። እኔን ደግሞ ዝም ብላ ትገላምጠኛለች። እኔ ግን ባልሰማ ባላየ ላታለሁ። እኔና ብሩኬ ቅልጥ ያለ ፍቅር ውስጥ ገባን። ወራቶች ተቆጠሩ። ብሩኬም ወደ ዩኒቨርሲቲ መግቢያ ፈተና የሚወስድበት ቀን ደረሰ። ብሩኬ የማትሪክ ፈተናውን ካለፈ ወደሚደርስበት ዩኒቨርሲቲ እንደሚሄድ ሳስብ በጣም ይጨንቀኝ ጀመር። ብሩኬን በጣም ጨንቆታል። የፈተናውም ቀን ደረሰ ብሩኬ በንጹህ ልቡ ፈተናውን እንዲሰራው እና እና በጣም እንደምወደው ፈተናውን ተፈትኖ ወጣ። ፊቱ ላይ ፍርሃት ይታይበት ነበር። ምን ነው ነው ብሩኬ ፈተናው ይከብድ ነበር እንዴ አልኩት። ጠጋ እያለ ፈተናው በጣም ቆንጆ ነበር ግን ሰላሜ፣ ፈተናውን ካለፍኩኝ የምለይሽ መስሉ በጣም ጨንቆኛል አለኝ። እቅፍ አረጌው ፈጣሪ ያለው ነው የሚሆነው፣ አትጨነቅ አልኩት። የፈተናውን ውጤት የሚለጠፍበት ቀን ደረሰ እኔና ብሩኬ አብረን ሄድን ውጤቱን አየ ነው ብሩኬ በጥሩ ውጤት አልፏል በጣም ደስ አለኝ ወደ ወደ ቤት ተመለስን አቶ ሄኖክ ና ወይዘሮ ኤልሳ ውጤቱን ለማየት ጓጉተው ነበር እንደገባን ብሩኬ ውጤቱን ነገራቸው ወይዘሮ ኤልሳ ቤቱን በእልልታ ቀለጠችው አቶ ሄኖክን በኩራት ወደ ብሩክ ጠጋ ብለው ግንባሩን ሳሙት ለምን ብሩኬ ፊት ላይ ደስታ እንደማይታይ ጠየቁት። እሱም ማም፣ ዳድ፣ ማትሪኬ በጥሩ ውጤት አልፌያለሁ። እናንተም ይሄንን ቀን ስጠብቁት ነበር ግን እኔ ሌላ ሀገር መሄድ አልፈልግም። እዚሁ መማር ነው የምፈልገው። አባካችሁ ሌላ ሀገር መሄድ እንዳትልኩኝ አላቸው። አቶ ሄኖክ ሳቃቸውን ገታ አድርገው ሶፋው ላይ ቁጭ አሉ። በድንገት ከሶፋው ላይ ተነስተው ችግር የለም ልጅ፣ እዚህ አለ የተባለ ኮሌጅ ውስጥ ትገባለህ አሉት። ወይዘሮ ኤልሳም ፈገግ ብላ አዎ ልጅ፣ እዚህ ከዚህ እንድትርቅ አንፈልግም። አባትህ እንዳለው ከዚህ ትማራለህ አለችው። ብሩኬም ዘወር ብሎ በፊቱ ፈገግታ አሳየኝ። እኔም ሳቃልኩለት። ምሳችንን መብላት ቀጠለን። ከትንሽ ሳምንታት በኋላ ቱሄኖክ ክፍሌ መጡ። በሩንም ከፈትኩላቸው። በጣም ተናደው ነበር። በጣም ደንግጬ ምን ነው አልኳቸው። ወሬያቸውን ትቼ ወደ ክፍሌ እንድገባ ነገሩኝ እንድገባ ነገሩኝ እኔም በፍርሃት ገብቼ አልገሌ ቁጭ አልኩኝ። ኮስተር ብለው ይልማ ምንድን ነው ያደረገሽ አሉኝ። በጣም ደነገጥኩኝ። አይ ምንም አልኳቸው። ድምፃቸውን ከፍ አድርገው እኔን እኮ እንደ አባትሽ ልታየኝ ትችያለሽ እውነቱን ነገሪኝ አሉኝ። አንገቴን አቀረቀርኩኝ። ወደው ብሩኬ መጣ። ሰላም አትፍሪ፣ ሁሉንም ነገር ለዳድ መናገር ትችያለሽ አለኝ። ሳስበው ይልማ ያደረገው ለነበረው ነገር ቅጣት ማግኘት እንዳለበት ተሰማኝና ሁሉንም ነገር ነገርኳቸው። አቶ የኖክም እቅፍ አድርገውኝ አይዞሽ ልጄ ሁሉም ነገር አልፏል። ሊደርስብሽ የነበረው ጥቃት ዋጋውን ያገኛል አሉኝ። እኔ ምን በይል መጠራረግ ያስኩኝ። አቶ ሄኖክ በይ ሰላም፣ ተነሽ ወደ ፖሊስ ጣቢያ እንሄድ አሉኝ። ብሩኬም አዎ ልክ ነው፣ ተነሺ። እኔም አብሬያችሁ ሄዳለሁ አለ። ምንም አላንገራገርኩም በፍጥነት ለባብሼ አብረን ወደ ፖሊስ ጣቢያ ሄድን። እንደደረስን አቶ ዩኖክ መርማሪው ክፍል ገቡ፣ እኔና ብሩኬ ውጭ ቆየን። ከትንሽ ቆይታ በኋላ ወደ መርማሪው ክፍል ገባን፣ ተቀመጥን። ከመርማሪው ጋር ከተዋወቅን በኋላ ሰላም፣ አቶ ዩኖክ አንዳንድ ነገሮች ነግረውኛል። አሁን አንቺ በዝርዝር ትነግረኛለሽ አለኝ። እኔም እሺ አልኩት። እስክሪብቶውን ከጠረጴዛ ላይ አነሳ ከፊት ለፊቱ ባለው ደብተር ለመጻፍ እያቃጣ በይ አሁን ጀምሪ አለኝ አቶ ሄኖክም በይ ሰላም እንዳትፈሪ ሁሉንም ነገር ተናገሪ አሉኝ ብሩክም ሳየው በፈገግታ አንገቱን ነቀነቀልኝ እኔም የሆነውን ነገር በሙሉ ለመርማሪው ተናገርኩኝ መርማሪውም ሁሉንም ነገር ከሰማ በኋላ በሉ አሁን ወደ ቤታችሁ መሄድ ትችላላችሁ፣ የተቀረውን እኛ እንጨርሰዋለን አለኝ። እኛም ወደ ቤት ተመልሰን ሄድን። አቤት እንደደረስን ወይዘሮ ኤልሳ ይቅርበኝ፣ ሰላም ይቅርበኝ፣ ምንም ነገር አላወኩም ነበር፣ እባክሽ ይቅርበኝ አለችኝ። እኔም ምንም ችግር የለውም አልኳት። አቀፈችኝ፣ እኔም አቀፍኳት። ብሩኬና አቶ ሄኖክ ፊታቸው በፈገግታ በራ። አቤልም መጥቶ እቅፍ አደረገኝ። በጣም ተደሰትኩኝ። ይልማም ተይዞ ታሰረ። መታሰሩን ሳይ በጣም ጠነከርኩኝ። ከትንሽ ቀን በኋላ ፍርድ ቤት ቀርቦ የአምስት ዓመት እስራት ተፈረደበት። ወይዘሮ ኤልሳ ስለታሰረ ከፍቷታል፣ ግን ቅጣቱ እንደሚገባው አውቃለች። ከዛን ቀን ጀምሮ ሰላማዊ የተረጋጋ ህይወት ኖረኝ። በድንገት አንድ ቀን ጠዋት አቶ ሄኖክ ተነስተው ብሩክ ወደ ዩኒቨርሲቲ መሄድ እንዳለበት ተናገሩ። ሁላችንም ደነገጥን። ወይዘሮ ኤልሳ ለምን ብላ ጥያቄ አቀረበች። የእሳቸውን መልስ የሆነውን ሳስብበት ቆይቼ እዛ ሄዶ መማር ወስኛለሁ። ምክንያቱም የህይወትን ውጣ ውረድም ማሳለፍ አለበት። ሰው እንዴት ተምሮ በራሱ እንደሚቆም ማወቅ አለበት። እዚህ ከተማረ የሚጎልበት ነገር አይኖርም። እሱ ደግሞ ለቀጣይ ህይወቱ ጥሩ አይሆንም አሉ። ከዛን ወደ መኝታ ክፍላቸው ገቡ። ወይዘሮ ኤልሳም ተከትላቸው ገባች። እኔና ብሩኬ ብቻ ቀረን። ሰላሚ ካንቺ መልዕክት አልፈልግም አለኝ። እንባዬ ፈሰሰ። ፊት ላይ የውሸት ፈገግታ ጣል እያረኩበት፣ ብሩኬ የአባትን ትዕዛዝ ማክበር አለብህ፣ እኔ ሁሌም እጠብቀዋለሁ ብየው እየሮጥኩኝ ወደ ክፍሌ ገብቼ ማልቀስ ቀጠልኩኝ። ያው ጊዜያቶች ሄዱ። ብሩኬ ወደ ሌላ ዩኒቨርሲቲ እንዲሄድ ሆነ። በጣም ነበር የከፋኝ፣ ብሩኬም እንደዛው። ብሩኬ እቃዎቹን ማዘገጃጀት ጀመረ። የሚሄደው ቀን አይኑን አፍጥጦ መጣ። የደረሰው ባህር ዳር ዩኒቨርሲቲ ነበር። አመሻሽ ላይ ብሩኬን የሚወስደው መኪና መጣ። በፍጥነት ከክፍል ወጥቼ ወደ ሳሎን ሄድኩኝ። ወይዘሮ ኤርሳ ብሩኬን አቅፋ ታለቅሳለች። አቤል ሶፋው ጥግ ላይ ተቀምጦ ለምፖ ጭንጥሎታል። አቶ ሄኖክ ወይዘሮ ኤልሳን ማባበል ይዘዋል። ደርቄ የቀረሁኝ ብሩኬ ዞር ብሎ አየኝ። ከማልቀሴ ብዛት አይኖች ቲማቲም መስለው ነበረ። ወደ እኔ ቀረብ አለኝ። አንገቴን አቀረቀርኩኝ። ሰሊ ቸዋቲኝ እንዴ አለ። ከአይኔ ምባ እየፈሰሰ ተጠመጠምኩበት። አቶ ሄኖክ በድካም ስሜት ሶፋው ላይ ቁጭ አሉ። ከብሩ ኬክ መውጣት አልፈለግኩም ነበር፣ ግን ወደው ሹፌሩ መጣና ዝግጁ ን ጌታዬ መሄድ እንችላለን አለ። አቶ ሄኖክም በልጄ እንዳይረፍድብህ ሂድ አሉት። እሱም ወደው ወደ መኪናው አመራ። ከአይኖቹን ባጠበጠበት ሲል ታየኝ። ፈጻሪ ለምንድን ነው ሰዎች የሚወስድብኝ ብዬ ተማረርኩኝ። ሁላችንን ማክፈል መኪና ውስጥ ገባ። ሁላችንም እያለቀስን ነው። መኪናው መንቀሳቀስ ጀመረ። ገና ከግቢ ሳይወጣ ቆመ። ብሩኬ ከመኪና ውስጥ ወጥቶ አቶ የኖክ እግር ስር ወድቆ አባት ይባክ እንዲሄድ አታስገድደኝ እኔ እዚህ መማር ነው የምፈልገው። ያንተን ትዕዛዝ ላለማክበር ብዬ የማልፈልገውን ነገር እንዳድርግ አትፍረድብኝ አባካ አባት አለው። አቶ ሄኖክ ራሳቸውን ያዝ አደረጉና ወይዘሮ ኤልሳ ብሩኬን ከአቶ ሄኖክ እግር ስር እያነሳች ሄኖክ አሁን እሳ በዛው ልጄ ጥሩ ልጅ ነው እንደ ማንኛውም ሌባ አይደለም ለሁሉም የሚፈልገውን ነገር ዋጋ መክፈል ያውቃል ልጅ እንደዚህ ነው ያሳደግኩት ስለዚህ እዚህ እንዲማር አድርግ እባክህ አታስገድደው አለችው አቶ ሄኖክም ብሩኬ እቅፍ አደረጉት። ልጄ ታውቃለህ፣ ለአንተ የሚበጀውን ነው የምፈልገው፣ ግን እንደ ማንኛውም የሀብታም ልጅ በቤተሰብ ብር የሚመካ እንዳትሆን ብዬ ነው አሉት። ብሩኬም አይዞ አባቴ፣ እንደዚህ አይነት ሰው አልሆንም፣ ብቻ አንተ አታስገድደኝ አለው። አቶ ሄኖክም እሺ ልጄ አምነሃለሁ እዚሁ ትማራለህ አለ አሉት። ሁላችንም ፊት ላይ ፈገግታ በራ፣ ተቃቀፍን፣ ወደ ቤታችንም ገባን። የዛን ቀን ከምታስቡት በላይ ነበር በጣም ደስተኛ። የኔና የብሩኬ ፍቅርም ጦፈ። ብሩኬም ኮሌጅ ገባ፣ እኔም አስራ ሁለተኛ ክፍል ገባሁኝ። ብሩኬ በትምህርት በጣም ጎበዝ ስለሆነ ያስጠናኛል። የምር አፍቃሪ ነው። አንድ ቀን ክፍሌ ውስጥ እያስጠናኝ ያለ፣ ሰላሜ አለኝ። ወይ አልኩት። ትኩር ብሎ እያየኝ በጣም እኮ ነው የማፈቅርሽ አለኝ። እኔም በስስት እያየሁት እኔም በጣም አፈቅረዋለሁ አልኩት። አይኔን አይን ለአይን ተፋጠጥን። ብሩኬም ኮሌጅ ተመርቆ የአባቱን ቢዝነስ ማንቀሳቀስ ጀመረ። በጣም እንደምንዋደድ ስለሚያውቁ ወዲያውኑም እንድንጋባ ፈቀዱልን። ድል ባለ ሰርግ ተጋባን። ህይወቴ ከብሩኬ ጋር ያማረችልኝ። ከዛም መከራ ወጥቼ እዚህ በመድረሴ እግዚአብሔር ይመስገን። ምንም የጎደለብኝ ነገር የለም። ወይዘሮ ኤልሳ በአንድ ልጃቸው ተደስተኛ መሆን የእሳቸውም ደስታ እጥፍ ደረብ ሆነ። የሰርጋችንን ቀን መቼም ልንረሳው አንችልም። ሰርጉ ከተጠናቀቀ በኋላ ሰልዬ፣ ዛሬ አንድ ቦታ ወስድሻለሁ፣ ቦታውን ከምልሽ በላይ ነው የምትወጂው አለኝ። አቶ ሄኖክ ፈገግ ብለው አንገታቸውን ከፍ ከፍ አደረጉ። ግራ በመጋባት ስሜት ውስጥ ሆኜ ከብሩኬ ጋር ወደ ተዘጋጀልን መኪና ገባን። ወይዘሮ ኤልሳና አቶ ሄኖክ አቤል ቤት ናቸው። እኔና ብሩኬ መንገድ ላይ እየሄድን ብሩኬ መኪናውን ቆም አረገው። ምን ነው ውዴ? ለምን አቆምከው? ስለው ጠየቅኩት። እርሱም ሰላሜ አንድ ሰርፕራይዝ አለሽ፣ ስለዚህ ዓይንሽን በዚህ ሸፍኙ ብሎ ቀይ ሪቫን ሰጠኝ። ፈገግ እያልኩኝ ብሩኬ በጣም እያጓጓ ይጎ ነው አልኩት። እመኚ ሰላሜ ትንሽ ብቻ ታገሽኝ ብሎ ሪቫኑን አይኔ ላይ አስሮልኝ መንገዳችንን ቀጠን ከትንሽ ጉዞ በኋላ መኪናዋን አቆመች መኪናዋም አቆመች በችኮላ አይኔ ላይ ያለውን ሪቫን ልፈተው ስል ቆይ ሰላሜ አንዴ ብሎኝ አስቆመኝ የመኪናዋን በር ከፍቶ አስወረደኝ እጅን ይዞኝ እየመራኝ ወደ ሆነ ቦታ ወሰደኝ አሁን ሰላሜ አይንሽ መክፈት ትችያለሽ አለኝ። እየተጣደፍኩኝ ሪቫኑ ፈታሁት። አይኖቼ እንደገለጥኩኝ ያላሰብኩት ነገር ተከሰተ። ራሴን መቆጣጠር አቅቶኝ ከአይኖቼ እንባ ዱብ ዱብ አሉ። ብሩኬ ለኔ የሰጠኝ ነገር ከሚባለው በላይ የሚያስፈልገኝና የማወደውን ነገር ነበረ። የበፊት ቤታችንን የሙሌ የቤዚና የኔ የአቤልና ተወልድን ያደግንበት የተደሰትንበት የተጣላንበት የታረቅንበት ቤተሰብ ሆነን የኖርንበት ቤት ነበረ። ቤቱ ሙሉ በሙሉ ባይሆንም ግን ድሮ እኛ ስንኖርበት እንደነበረው ተደርጓል። የቤቱ ቀለም፣ አንዳንድ እቃዎች፣ በተለይ ሳሎን ፊት ለፊት ላይ የተሰቀለው የሙሌና የቤዚ ፎቶ የድሮ ትውስታችንን ጫረብኝ። ዞርብዬ ብሩኬን አየሁት። ሰላሜ፣ የኔ ወርቆች፣ አልማዞች፣ እንቁዎች ብሰጥሽ እንኳን ከዚህኛው ቤት የበለጠ ደስታ ደስተኛ ሊያደርግሽ አይችልም ነበር። ይህ ቤት ላንቺ ምን ያህል አስፈላጊ እንደሆነ አውቃለሁ። ለዛም ነው ይህንን ያደረግኩት። አንቺ ከዚህም በላይ ይገባሻል። ቃላቶች አጠሩኝ። የተሰማኝ ስሜት ቃላት አጥችለት በእንባዬ የገለጽኩለት ተንደርድሬ ብሩኬን አቀፍኩት። በሰጠኝ ስጦታ ደስተኛ በመሆኔ ሲመለከት ከኔ በበለጠ ደስተኛ ሆነ። በፍቅር መኖራችንንም ቀጠልን። ከወራቶች በኋላ የእርግዝና ወረቀቶችን ጨርሼ የምታምር ሴት ልጅ ወለድኩኝ። ስሟንም በመወዳት በእናቴ ስም ቤዛ አልኳት። አቤልም ከኛ ጋር መኖር ጀምሯል። ብሩክም ኃይለኛ የቢዝነስ ሰው ሆኗል። አቶ ብሩክና ወይዘሮ ኤድሳም እየመጡ ይጠይቁናል። ዛሬ እሁድ ጠዋት ነው። ፀሐይዋን መንፈሷን ታድሳለች። እኔ ብሩክ፣ ቤዛና አቤል ቁርስ እየበላን ነው። በኑሬ በጣም ደስተኛ ነኝ። ህይወቴ ይሄ ነው ህይወቴ። ታሪካችን ተፈጸመ። ህይወት እንዴ ናት፣ ተቃራኒ ሆና ትመጣለች። ዥንጉርጉር ናት ህይወት። ዥንጉርጉር ስትሆን ቻለንጇን እየተቀበለን እኛ ደግሞ እንደምንኖረው እናስቀጥላታለን ማለት ነው። እንግዲህ በመጨረሻ ላይ በጣም የሚያሳዝን የሚያሳዝን ፓርቶች ነበሩ ከአንድ እስከ ሶስት ያሉት። እንግዲህ የመጨረሻው ፓርት ደግሞ በጣም ደስ የሚል ነበረ። እንደወደዳችሁት ባለሙሉ ተስፋ ነኝ። እናንተ እስከዚህ ምን ተማራችሁ? ህይወት እንዴት እናስቀጥላታለን? ሁልጊዜ መከፋት፣ ሁልጊዜ መደሰት የለም። ዛሬ የሳቅን ነገ ያለቅሳል፣ ዛሬ ያለቀሰን ነገ ያለቅሳል። ህይወት ተቃራኒ ናት። ያም ሆነ ይህ ግን ህይወት ይቀጥላል ነው ዛሬ ህይወት ህይወቷን ይህንን አስመልክታ እያስቀጠለች ነው። በሌላ በአዲስ ታሪክ እስከምንገናኝ ሰናይ ጊዜ። እስከ ቢሮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ።